በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት ብዙ ፍቅር የሰጠን የሰጣችሁ የእግዚአብሔር በጎ ፈቃድ ሆኖ ከሰማያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችን እንዲከፍልልን ዕዳ ሲከፍልልን ዕዳ የተከፈለለትና የተዋጀ ሕዝብ የሆን የሆናችሁ ሁላችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ አንድ የምንረዳው ቤተሰብ አለ። ሰሞኑን እያስተዋወቅን አለ። ሰዎች ድጋፍ እያደረጋችሁ ነው። በደንብ እንድናቋቁማቸው ሁለት ስትሮክ ያደረጉ ቤተሰቦች ናቸው። ምሕረት እንዲበዛላቸው የጸለይን ደግሞ እንድናግዛቸው የ9114380 ስልኬ ላይ መልእክት፣ አድራሻቸው እንድንሰጣችሁ የምትወዱ አሳውቁኝ። ቴሌግራም፣ ቫይበር፣ ዋትሳፕ ላይ ያለው እግዚአብሔር እናንተን ቤታችሁን ይባርክ። ቸርነትህ ምረትህ በህይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ዳዊት በዝማሪው ላይ መዝሙር 23 ቁጥር 6 ላይ የተናገረውን ይዘን ነው የምንማረው የምንመለከተው። እግዚአብሔር ብርካን ዛሬ እግዚአብሔር ቸርነት የእግዚአብሔር ምረት ሰውን የሚከተል ሰውን የሚጠብቅ ነው። የሚከተልኛል ማለት ተራማጅ ሄያጅ፣ መንገድ ላይ ቆሞ የቆመ ሰው ሳይሆን የሚራመድ ሰው ሆኖ ራሱን ቆጥሮ ተመልክቶ ነው ዳዊት ይህንን የሚነግረን። እኛ ማለት በህይወት መንገድ የምንራመድ ነን። ወደፊት ነው የምንሄደው፣ ወደፊት ነው የምንራመደው። ያ ማለት ወደ በጎም ወደ መልካም እንሄዳለን። ደስ ወዳለንም ደግሞ ጥፋትም ስጠትም ቢሆን እንሄዳለን። በተለይ ደግሞ ምህረትና ቸርነት የሚያስፈልገው የሰው ልጅ በራሱ መንገድ ሲሄድ ነው። ደስ ወዳለው መንገድ ሲሄድ ነው። ደስ ወዳለው መንገድ የሚሄድ በግ እረኛው ይከተለዋል። የመዝሙሩም ሀሳብ እግዚአብሔር እረኛዬ ነው ነው አይደል? ደስ ወዳለው ለምለም አለው፣ ጥሩ መንገድ አለው፣ የተሻለ መንገድ አለው ብሎ ወደሚያስበው ሲሄድ የሚከተለው አለ። የጠፋው ልጅ የተሻለ ዓለም አለ ብሎ ነው ከአባቱ ቤት ወጥቶ የሄደው። ግን የእግዚአብሔር ፍቅር ይከተለው ነበር። የአባቱ ፍቅር ይከተለው ነበር። ወደ ልቡ የመለሰው የአባቱ ፍቅር ነው። የጠፋው ልጅ አባቱ እንደሚወደው ባይሰማው ኖሮ ተመልሶ ምሳሌያችን አይሆንም። እዛ ያለው የተከተለው ዓለም ሲከዳው የአሳማ ገፈራ እንኳን ሊመግበው ሲጨክንበት እዚህ ላይ ደግሞ አባቱ የማይወደው እንደሆነ ቢሰማው ራሱን ሊያጠፋ ነው የሚችለው። ግን ለጠፋው ልጅ መድኃኒት የሆነው የአባቱ ፍቅር ነው። የአባቱ ፍቅር በልቡ ትከሻ ላይ ተከትሎት ሄዷል። ዳዊት ቸርነትህ ምህረትህ ይከተሉኛል ሲል አሁን ለጠፋው ልጅ የእግዚአብሔር የአባቱ ምህረት ነው የተከተለው። በአባቴ ቤት ብዙ ሙያተኞች አሉ፣ የቀን ሰራተኞች አሉ። እኔ ከእነሱ እንዳንዱ አድርገኝ ብለው አባቴ ይቀበለኛል። በአባቱ ላይ እምነቱን በአባቱ ደግነት መሐሪነት ላይ እምነቱ ከፍ ያለው አባቱ ደግና መሀሪ ስለሆነ ነበር። ሲመጣ የጠበቀው ድግስ ነው። የጠበቀው አንባር ቀለበት ነው፣ አዲስ ልብስ ነው፣ ክብር ነው። እንዲሁ ነው በእግዚአብሔር ፊት የምንኖር። ሁላችን ሴቶችም ወንዶችም ምንኖረው እግዚአብሔር ምህረት እየተከተለ ነው። ስራችን ስራችን የሚያመጣብን ጥፋትና ቁጣ ነበር። አረ ጳውሎስ እኛ ከመጀመሪያው ጀምሮ የቁጣ ልጆች ነበርን ይላል። ቅዱስ ኃጢአት የማይስማማው አምላክ አለን። እኛ ደግሞ ኃጢአት የሚስማማው ደካማ ሰውነት አለን ግን የምንኖረው በፊቱ እግዚአብሔር ምህረት ስላለው ነው። ምህረት ማለት በደልን ሳይቆጥር ይቅር ስላለ ነው። መስቀል ላይ ተሰቅሎ አዳኛችን መድኃኒታችን ኢየሱስ ክርስቶስ ለኃጢአታችን ደሞ ስላፈሰሰ ነው። ያ የፈሰሰ ደም እግዚአብሔር እኛ ላይ እንዳይጨክንብን እኛ ይቅር እንደሚለን እንደሚወደን ምልክት ሆነ፣ ማረጋገጫ ሆነ። ብናጠፋም ንስሐ እንድንገባ ንስሐችንም ደግሞ የሚቀበሉት ንስሐ እንዲሆን ያደረገው ክርስቶስ መስቀል ላይ ስለሞተ ነው። የእሱ ቸርነት፣ የሱ ምህረት እኛ ስለሚከተል ነው። ከዛም በኋላ እኛ ወደ እግዚአብሔር ከመጣን ጀምሮ ንስሐ ገብተን ይቆርብንም በእግዚአብሔር ፊት ምንኖርም በእግዚአብሔር ለምንኖር የምንሞክርም ሰዎች ሁላችን እስካሁን ድረስ የምንኖረው የእግዚአብሔር ምህረት እየመገበን ነው። ይቅር የሚል እግዚአብሔር ከኛ ጋር ስላለን በደላችንን ያልቆጠረው እንዳሰብነው እንደተናገርነው እንደሰራነው አውቀንም ባለማወቅም በስህተትም እንዳደረግነው አይደለም የከፈለን እግዚአብሔር ስለ ምህረቱ ብልጥግና ምስጋና ይግባው። ስለዚህ ይሄ ምህረት የሆነ ቦታ ቆሞ የሚጠብቀንና ትተነው የምናልፈው ሳይሆን የሚከተለን ነው። ዛሬም እንበድላለን፣ እግዚአብሔር ምህረት ከኋላ እናያለን። ነገ ልንሰሳት እንችላለን፣ እግዚአብሔር ምህረት ከኋላ እናያለን። የእግዚአብሔርን ምህረት በአረፍተ ዘመንና በአረፍተ ነጥብ የምንዘጋ ሰዎች ተጠንቀን መኖር አለብን። ስለ እግዚአብሔር ትክክለኛ የምህረት ብልጽግን አልተረዳንም ማለት ነው። እግዚአብሔር ሁልጊዜ የሚምር ዳዊት በዝማሬው እግዚአብሔርን አመስግኑት ቸር ነውና ምህረቱም ለዘለዓለም ነው። ሰው ዘለዓለም እንኳን በምድር ላይ ቢኖር ለዘላለም ሊምረን የተዘጋጀ መሆኑን ያሳያል። ስለዚህ እግዚአብሔር ምህረት በህይወታችን ዘመን ሁሉ ይከተለናል። ምህረቱ ኃጢአታችንን ይቅር ማለቱና በደሙ እያጠበ በመቀበሉ ብቻም ሳይሆን ቸርነቱም ይቀበለናል። ቸርነት ደግሞ እስከ የሌለው በልግስና የሆነ ስጦታ ድርጊት፣ ፍቅር፣ አቃፊነት ማለት ነው። ቸርነት ማለት እግዚአብሔር ቸር ነው ሲባል ልስስት የሌለበት ሰጪና ወዳጅ ነው ማለት ነው። የማይደክመውና የማይዝል ተሸካሚ ነው ማለት ነው። በእጆቹ ያለውን በልቦ ያለውን የሚሰጥ ቸር ደግ ሰጪ ነው ማለት ነው። ምህረቱ ብቻም ሳይሆን ቸርነቱም ነው። ለጠፋው ልጅ አባትየው አንገቱን አቅፎ መሳሙ ምህረቱን ያሳያል። ልብሱን ቀይሮለት አምባርም ቀለበትም ስጡት፣ ፈሪዳውም ይታረድ፣ ድግስም ደግሱ፣ ሰዎችም ጥሩ ማለቱ ደግሞ ቸርነቱን ያሳያል። ምክንያቱም ይሄ ልጅ ይሄ አይገባውም ነበር። ድርሻውን ተካፍሎ ከቤት የወጣ ገንዘቡን በትኖ የጨረሰ እውነት ለመናገር ድሃ ሆኖ መቅረት የሚገባው ሰው ነበር። አባቱ ግን ባለጸጋ ቸር ባለጸጋ ስለነበረ ሌላ ወርቅና ቀለበት ከራሱ ከአባቱ ድርሻ ለልጁ ሰጠ። ቸር ሆነለት ማለት እግዚአብሔር እንዲህ ነው። አጥፍተን እንኳን በድለን እንኳን ጠፍተን እንኳን ብንመለስ በፊቱ ከግምት በላይ በሆነው ፍቅሩና ምህረቱ ይቀበለናል፣ በቤቱም ያኖረናል፣ በጸጋውም ይደግፈናል፣ መልግስና በበጎነቱም ያሳድረናል። ክብር ምስጋና ለሱ ይገባዋል እና መጨረሻ ላይ ቸርነትና ምህረት በወቴ ዘመን ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም መኖር ምን ማለት ነው? አሁን በፊቱ መኖር በፊቱ መቅደሱ እየሰገድን እያመለክን ብሔራን እየፈራን እየታዘዝን እየወደድን መኖር ነው፣ እየታዘዝን መኖር ነው። ይሄ ኑሮ ግን ስንሞት የሚያበቃ ኑሮ አይደለም፣ ደግሞ ይዘላለም ኑሮ ነው። በዛኛው ደግሞ በሰማይቱ መቅደስ ደግሞ በሰማይቱ ኢየሩሳሌም ደግሞ በበጉ ሰርግ ደግሞ መኖር እግዚአብሔር ቸር ስለሆነ ምህረት ስላለው በቤቱም በቤቱም ፀንተ እንድንኖር በዛኛውም በዘላለም ቤቱም በበጉ ሰርግም የዘላለም ነዋሪዎች እንድንሆን ፈቅዷል በልጁ የሚያምን የዘላለም ህይወት አለው በዘላለም ህያው ሆኖ እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ለዓለም ሰጥተዋል በክርስቶስ የሚያምኑ ክርስቲያኖች ህያውነት አለን በእግዚአብሔር ፊት በእግዚአብሔር ቤት ሕያው ነን፣ ሕያው ነን እንኖራ ዘላለማዊ ነዋሪዎች እንድንኖር እግዚአብሔር ቸርነትና ምሕረት ነው የጠበቀን። ማንም ሰው በስራው አይደለም የሚኖረው። ማንም ሰው በቀናይነቱ አይደለም የሚኖረው። ማንም ሰው እሱ የሰው ሀሳብ ነው። እግዚአብሔር ደግ ስለሆነ ቸር ስለሆነ ይቅርባይ ስለሆነ መልካም ስለሆነ በጎ ሀሳቢ ስለሆነ ነው እኛ በህይወት የምንኖረው እግዚአብሔር በዚህ ልክ ደግ ስለሆነ እኛ ሕይወት የምንኖረው እንጂ በፍጹም እግዚአብሔር ቸር ይቅር የሚል ደግ ስለሆነ ባይሆን ኖሮ በእግዚአብሔር ቤት በቅድስናው ማደሪያ ነጭ የለበሱ ቅድስትናውን የታጠቁ መንፈስና ሰዓት የሆኑ ቅዱሳን አገልጋዮቹ የሚያገለግሉት የሚያስፈራውና የተመሰገነው የታፈረው አምላክ ፊት ለመኖር አንችልም ነበር። ስለዚህ እግዚአብሔር ቸር ስለሆነ በልግ ስና ሰጪ ስለሆነ መሀሪ ስለሆነ ይቅር የሚል ስለሆነ በቤቱ ለዘላለማለን። እንግዲህ እኔ ነኝ ያለሁት የምንል ሰዎች እንዳንሆን፣ እኔ እኮ ምርጥ ኦርቶዶክስ ነኝ እኔ ነኝ የሚመስል ማን አለ እንዴ፣ በሳምንት ሁለቴ የጾም አለው አስራት አወጣ አለው እንደዚህ ሰውዬ ደግሞ ስለላረከኝ አመሰግንሃለሁ የሚሉ እንዳንሆን አደራችን ላችሁ ልንበረታ እንችላለን። ልንጠነክር እንችላለን። የተሻለ ነገር ኖሮ ሊሆን ይችላል። እነዚህ ሁሉ ነገሮች እነዚህ ሁሉ ነገሮች ያለ እግዚአብሔር ቸርነት እኛ ያደረግናቸው አይደሉም። በርትተንም ቢሆን ምንድን ነው የሚለን ዮሐንስ ዮሐንስ ወንጌል ምዕራፍ አንድ ቁጥር ሦስት ሁለት ላይ ከሆነ ሁሉ አንዳች እንኳን ያደርሱ ይሆነ የለም። ሆነ የምንለው ነገር አለ የምንለው ነገር አለልኝ የምንለው ነገር አንዳች እንኳ ያደርሱ ይሆነ የለም። አንድም እንኳ አንድም እንኳ እግዚአብሔር ልጆች፣ ስለዚህ ባለው ብርታት፣ በተሰጠን በጎነት አለም በምንላት ትንሽ ያተረፍናት መክሊት እግዚአብሔር ይመስገን እግዚአብሔር ይመስገን። ምናልባት በጥሩ ጊዜ አሳልፈን ሊሆን ይችላል። በገንዘባችን አገልግለን ሊሆን ይችላል። በእድሜያችን፣ በዘመናችን፣ በቤታችን እንግዶችን በመቀበል አገልገለን ሊሆን ይችላል። እግዚአብሔር ይመስገን። ስለዚህ ያደረገ እሱ ነው ብለን በእውነት ማመን አለብን። በሕይወታችን ዘመን የኖረ ነው እግዚአብሔር ቸር ስለሆነ ነው። ምንም ነገር ይወላችሁ ምንም ነገር ብናደርግ ከበደላችን ጋር ቢለካ በደላችን ይበልጣል። ምንም ነገር ብናደርግ ምህረቱ በህይወታችን ያሉና፣ ለዚህ ነው እሱን የምንረዳው የእኛ ጥሩ ከምንለው ነገራችን ይልቅ በደላችን የበዛ መሆኑ መገንዘባችን ነው። በደላችን የበዛ በጣም ሰነፎች በጣም ደካሞች ሆነን ሳለ በርትተን የቆም ነው ምህረቱ እናቸው ለሱ የተከተለችን ነው። ስለዚህ እኛ ጠንካራንን ብለን የምናስበው እራሳችን ተላላዎች ስለሆንና የእግዚአብሔር ምህረት ባይኖር ኖሮ፣ በደልን ብትጠባበቅ አቤቱ በፊትህ ማን ይቆማል ብሏል ቅዱስ ዳዊት። ማን ይቆማል? እንደው በደላችን ቢቆጠርና ቢመዘን በፊቱ ማን ይቆማል? ስለዚህ ያለን ነገርም አለን የምንለው ጥሩ ነው ብለን የምናስበው ነገር አረግ ነው የምንለው እግዚአብሔር ቸር ስለሆነ ነው። በሁሉም ክብር ምስጋና ለሱ ይድረስ። እንግዲህ ዳዊት ይህንን መዝሙር ሲዘምር ምን እያለ እንደሆነ በትንሹ እንዲረዳን እንዲገባን ይህንን እንድንመለከት መንፈስ ቅዱስ ፈቀደ። የሰማኑን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። ፍጹም የሆነ ቸርነቱ ታግዛችሁ እግዚአብሔር ቸርነት የእናታችንን ቤታችን ረዴ መለከት የመላት ጥበቃ አብሮ ይሆን የሁላችሁ። ያሳሰብኳችሁ ማሳሰቢያም እንዳትረሱ እነዛን ሰዎች መርዳት ደግሞም ው ኮሜንት አድርጋችሁ አቤንም በሉ፣ ቃሌዎት ያሰማልኝም በሉ፣ ደግሞም የበረታችሁ ይሄ ነው ይሄን ነገር አስተብሎኛል በሉ። ብቻ ብዛ በዚህም ጥሩ ነገር ያላችሁን ጻፉ። ምርቃትም ካላችሁ ምርቁኝ፣ እና ደግሞ ላይክ የምትለዋን በተን እንኳት። ይህ ስታደረጉ ሰዎች ሌሎች ሰዎች እንደናንተ ይህን ትምህርት እንዲሰሙ ዩቲዩብ እንዲገፋው ታደርጋላችሁ። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ግርማርያም ነኝ። ሰላም